ቆንጂት እንዴት ነሽ? ቆንጂት ነው ስምሽ? ቆንጂት ነው ስም ያው እ ቪዲዮሽን አሁን ሞድሬተሬ ፍቅር የሜሉልካልኝ ነበር ዋትሳፕ ላይ እና አይቼው በጣም ያሳዝናል ግን በዝርዝር እንድታስረጅን እንፈልጋለን። የት እንደምት ኦቲዝም ልጅ አለኝ። የ27ባት አመት ልጅ የወለድኩት ተደፍሬ ነው የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው የማሳድገው እና ያንን ታሪክ ለመደበቅ በቃ ቤተሰቡ በጣም ብዙ ነው የሚታገለው እና ነገሮችን ደብቀው ለማቆየት ነው የሚፈልጉት። ማንም የሚያግዘኝ ሰው የለም። ብቻዬን ነው። ትምህርት ቤት አልወጣም፣ ስቲል ነው እስካሁን ትምህርት ቤት አልሄደም። ነገር ግን ዱላና ዛቻ ማስፈራራቱ ከልጅነት የጀምሮ ነበረ፣ እየተመታው እየተሰደብኩ ምን እያልኩ ምን ያደግኩት እና ልጄን መበገብ ስላለብኝ የተወሰነ ስራ እሰራለሁ። ሰርቼ ስመጣ ልጄ ላይ ብዙ ነገር ደርሶ ነው ማገኘው። ልጄ ላይ ጉዳት ደርሶበት ነው ማገኘው። ግን ለማንም የምናገረው ሰው የለም። በቃ አሁን ደግሞ ሰሞኑን ደግሞ የተፈጸመው ድብደባ የልጅ አባት የደበደበኝ የደበደበኝና፣ በቃ ገልሻለው ነው ገልሻለው ነው ቃንቺን ገድዬ ለመንግስት እጄ ይሰጣለው ነው የሚለው እና በቃ እንደዚህ እንደማውራሽ ማውራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው ልጄ፣ እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል፣ እኔም ተጎድቻለኝ አካላዊ ጉዳት። በቃ ዛሬ ሰልስቴ ነበር የሆነ እውነት ስነግርሽ ማለት ነው። በቃ ባጠና ነው የተደበደብኩት እና ምንም በቃ በቃ ከአቅሜ በላይ ሆኗል ሀቢባ። እንዲ እንደ ማውራሽ አደለም፣ ከባድ ነው። ልጅነቴን ያጣሁት፣ ህይወቴን ያጣሁት፣ ልጄን ያጣሁት። ልጅ ስቲናው ትምህርት ቤት አይገባም እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጅ ያልወጣ የሚቀየር ልጅ ይዤ ነው ያለሁት እና ያ ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወት እና የልጅ ህይወት በአንድ አጥር ውስጥ ተከለሎ ነው ያለው። ብዙ ጊዜ ነው ለአንቺ ራሱ፣ ማለት ስልኬ ጥሩ ስላልሆነ ነው ስልኬ ስለሚያስቸግር ነው። ሀቢባ እባክሽ አግሽኝ ብዬ በጣም ብዙ ጊዜ ጽፌልሽ ያለው ለአንቺ ስልኬን እና የልጄን ፕሮፋይል ሁሉ ጊዜ አንቺ ጋር ቁጥሬን አስቀምጥ ነበር። ታክኒሊ እባክሽ ልንሞት ነው እያልኩ በጣም ብዙ ጊዜ ይከታተልሻለሁ፣ ግን እንዴት አድርጌ ልግባ? ትገና አይደለም ስልኬ እና በቃ እግራ እየገባኝ ብቻ ሁሌ ኦንላይን ሳገኝሽ ዝም ብዬ ጽፋለሁኝ። ማነው ግን እሷ ጋር ሊያደርሰኝ የሚችለው እያልኩኝ፣ አሁን በሰው በሰው ነው ሰዎች አይተው አንቺ ጋ እንድገባ ያደረጉኝ። አይዞሽ በጣም ሁሉም ነው የሚያስፈራራው የደረሰብሽ ሙሉ ቤተሰቡ ነው የሚያስፈራራኝ። ወጥቼ መኖር አልችልም። እንደ ሰው ወጥቼ ልጄ ተከራይቼ መኖር አልችልም ምክንያቱም ኦቲዝም ልጅ ልጄ በጣም ተጎድቷል ጠፍቶብኛል ሁላ ከዚህ በፊት አንድ ድርጅት አስገብቼው ነበር ካቶሊክ ድርጅት ከዛ ሁሉ ወጥቶ ጠፍቶብኛል። ጠፍቶብኝ እነሱ ግን ተሰብስበው ይበላሉ፣ ይጠጣሉ፣ ይዝናናሉ። እኔ ብር አይደለም ከነሱ የፈለግኩት የነበረው፣ ሀቢባ ፍቅር የሚሰጠኝ ሰው፣ አይዞሽ የሚለኝ ሰው ነበር። ግን ማንም አይዞሽ የሚለኝ የለም። ከልጅነቴ ጀምሮ ነው የተጎዳሁት። አፍንጫዬን እንደምታዩ ፕላስቲክ ሰርጀሪ ተሰርቶልኝ ነው። በልጅነቴ ውሻ ነቅሶኝ። በቃ የአስተዳደግ ችግር አለ። ወንድ ልጅ ስለሆነ ተከብሮ ነው ያለው። ወንድ ልጅ ስለሆነ ተከልሎ ነው ያለው። እሱ እኔ የሚያግዘኝ ሰው ጠፍቶ ልጄ ቢታመምብኝ ተሰቃይቼ ሰው ለምኝ የሚያቁኝ የሰፈር ልጆች አግዘውኝ፣ እኔ ብታመም እንደዛው። ሜይ ቢ ቲክቶክ ላይ ቤላም ገብተሽ ማየት ትችያለሽ፣ ፕሮፋይሌ ላይ ከዚህም በፊት ታምሜ ነበረ ልጅ ኦቲዝም ልጄ መጥቶኝ ኩላሊቴን፣ እና በጣም ታምሜ ሰዎች አግዘውኝ፣ እኔ ታከምኩት ያ ኩላሊቴን ደብቁት። አሁን የማጸድ እጢ ሆኖ እጢው መውጣት ደረጃ ላይ ያልደረሰም እያሉኝ፣ ኢቨን የምታከምበት ነገር እያጣሁ ነገ በሞት ልጄ ምን እንደሚሆን አላውቅም። ተስፋ ምን እንደሚሆን አላውቅም። ግን ከብዶኛል። ከወንድም ስለተፈጠረ ልጣለ ሪባ ምን አድርገው አይዞሽ፣ ቤቷ ገብትን ምንም የለም የምትሉ ይህ የራሷ አካውንት አይደለም። በሰው አካውንትን የመጣችሁ የእሷ ስልክ እምቢ ስላላት በራሷ አካውንት ስትመጣ ታያላችሁ የምትለውን ቪዲዮዎች

በቃ ኃላፊነት እንዳለብኝ ነው። እንኖርበት የነበረው ክፍል ጥብብ ብላ ይሁን በጣም ተጨናንቆ ውሃ ይተፋ ነበረ ቤቱና ውሃ ከምትፋቱ የተነሳ አልጋችን፣ ፍራሻችን፣ ሁሉም ነገር ውሃ ነው የሚሆነው። እና የፀባችን መንስኤ ወንድሜ ሊደበድበኝ የቻለበት ምክንያት እናቴን በጣም ተማጽኜ ወደ ቤት እንድገባ አደረግኩኝ። ወደ ውስጠኛው ቤት እናትሽን ጥተሽ ወደ ውስጠኛው ቤት ገብተሻል። ገልሻለሁ በቃ አንቺ እንገድዬ ለመንግስት እጅ ይሰጣለሁ። ከድሮም ጀምሮ ነው እርጉዞኝ የጀምሮ ደበደብ ነበረ አለኝ። አባት አለኝ ግን አባትም ሳይድ የሚያደርገው የወንድ ስለሆነ ወደዛ ነው ሳይድ የሚደረገው። አይዞሽ አትባይ። ልጅሽ ይጎሳጦላል፣ ልጅሽ ይጎዳል። ግዴታ ደግሞ መስራት አለብኝ። መድኒት አለብኝ በየወሩ የሚወስደው እሱ የራሴ መድኒት አለ። መመገብ አለብኝ። ይሄን የተወሰነ የስራ ሰርቼ እስክመጣ ልጄ ተጎድቶ አገኛለሁ። ሲከፋኝ እናገራለሁ። ልጄ ሲመታ እናገራለሁ። ምክንያቱም አፍ የለውማ እሱ አንደበት የለውማ፣ የለውም። እኔ ነኝ የምናገርለት። ስናገር እንደሌላ ነገር ነው ተደርጌ የተቆጠርኩት። ለዛ ነው ሁሉ ድብደባ የደረሰብኝ። አቤባዬ በዛ ላይ ያመኛል። በሞት እንኳን ማን እንደሚረከበኛ አላውቅም፣ ምን አውቅም እራሴን ለመውጣት ልጄን ለመግደል፣ ራሴን ለመግደል በጣም ብዙ ሞክሬ ነበር፣ ግን አልተሳካም። በቃ እግዚአብሔር የወደደውን ያደረገው አልሞትም። አለን እሺ፣ ምን ላድርግ? እሺ እድሉን ስጭኝ። አባትሽ የእናት አባት አላቀሽ ነው፣ ታላቅ ነው። እሺ በስንት ዓመትሽ ነው የደፈረሽ? አትሊስት እና አስራ አምስት እና ተከታታይ እድሜ ላይ ነው የነበር ነው። አስራ አምስት አስራ ስድስት አካባቢ ተከታታይ እድሜ ላይ ነው የነበር ነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ ቤተሰብበጥያቄበአስራአንድ ለቤተሰቦሽ ቀጥታ ሄደሽ ወንድሜ ደፈረኝ ብለሽ ነግረሻቸዋን? ለናት እናለባትሽ ቁጭ አድርገሽ ተናግሬያለሁ ዚ አበለገኙ ል አ ምክንያቱም ን አልጣባቢ ባየኔ ከሀያ ዓመት በኋላ ነው ይህን ታሪክ ወደ ሚዲያ ያወጣሁት። በጣም ሲከብደኝ የሚያግዘኝ ሰው ሳጣ ስገባና በፊት ልጅ ስለነበርኩኝ በጣም በዛ ከተባለ አስራ አምስት ዓመት ሊሆነኝ አካባቢ ወደ ሚዲያ ለማውጣት በጣም እድሜ የማይፈቅድም ልጅ ነኝ ተማሪ ነኝ ስንት ዓመትሽ ወንድምሽ ሲደፍርሽ ለቤተሰቦችሽ ስትነግሪያቸው ወደ ህግ ይዘውልሽ ሄዱ ወይስ ምን አደረጉልሽ ወደ ህግ ይዘውልኝ አልሄዱም የድሮ ቤተሰብ ታውቂዋለሽ የቤተሰቡን ክብር ስለሚፈልግ ሚስጥር ነው ያደረጉት ሚስጥር አድርገው ጸጥ ብለው እንዲወለ ተባልሽ ዝም በይ ተባልሽ እርግዝና ሲፈጠርስ ምን አልሻቸው ማለት መጀመሪያ እንደተደፈርስ የነገርሻቸው ወይስ እርግዝና ሲፈጠር የነገርሻቸው? መቼ ነው ኤግዛክትሊ የነገርሻቸው? ተናግር ያለውኝ እርግዝናም ሲፈጠር እየደበደቡ ሲያስቸግሩ፣ መጀመሪያ ዲቃላ ሊወለድሹ አንቺ ሰደላዝለሽ ሲለኝ ነ ዲቃላ አለቅደም። ልክ እንደደፈረች ተናገርሽ፣ በትኩሱ ወይንስ እርግዝና ሲፈጠር ተናገርሽ? ስቴፕ ማወቅ ፈልጌ። ልክ እንደተፈጠረ የተናገርኩት። እሺ ምን አሉ? በቃ አፍሽን ዘግተሽ ኑሪ፣ ዝም ብለሽ ኑሪ። ሁሉም ማንም ከጎንሽ ቆ ሞት። አንድም ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድት አፍሽን እንድትዘጊ ነገሩሽ። አው እህቴ በተለይ የመጀመሪያ እህቴ አሁን በሕይወት የለች ሞታለች። እሷ በቃ አፍሽን ዘግተሽ ኑሪ። ደግሞ አጋጣሚ እርጉጥ እንዳረገዝኩ አያስታውቅም ሰውነቴ ሁሉም ማርገዝ ከማወቅሽ በፊት ነው ያለው። ገና ማርገዝሽን ገና አላወቅንም። እዚህ ጋር ማርገዝ ከማወቅሽ በፊት ነው ያለው። ትኩስ እያለ ስትነግሪያቸው አፍሽን ዝጊያ አሉሽ። ከእዚያ እርግዝና ደግሞ ሲፈጠር እንዴት እንዳወቅሽ፣ መቼ እንዳወቅሽ እና በማን ቀድመሽ እንዳሳወቅሽ እስቴፑን ጠብቀሽ ነው እንድትነግሪኝ የሚፈልገው። እሺ፣ እርግዝና መፈጠሩን ካወቅሁ በኋላ የመጀመሪያ ማንስትሬሽን ፔሪድ ያየሁበት ታይም ስለነበረ ለእህቴ ነገርኳት። እንደዚህ እንደዚህ አይቼ ነበረ፣ ግን አሁን የለም። ምስላት ቆይ ብላ ሆስፒታል ይዛኝ ሄደች። ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት። ግፋ ቤል አምስት ወር ተኩል ይሆናታል አላት። ከዛ በኋላ ለእሷ ለማስወጣት ነበር ይዛኝ እየሄደች ብታስወጣልኝ ነበር አምስት ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ ሽ አልነገረችም። ለዶክተር ከወንድምሽ ተደፍረሽ እንደሆነ ትውለድ ሲላት ከወንድሟ ተደፍራ ነው የጤና እንክን ሊያጋጥመው ይችላል አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከረችም። ህትሽ ለዶክተሩ ለማስረዳት ሞክራለች፣ ግን አምስት ወር ተኩል አልፎታል ትሞታለች አላት። ለመውጣት ከወንድም እንደሆነ ነግራ ዶክተሩ ትቀጥላለ አምስት ወር ተኩል ስላለፋት ትሞታለች አላት። ትሞታለች፣ ስለዚህ ትውለደዋል ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲህ እንዲሆን አልተፈቀደም። በቃ እየተዘጋበት ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት ቴ የማማ የሆነ እድሜያቸው አለ አደለም፣ እንዳይናገሩ በቃ ጸጥ እንዲህ የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ ሄጄ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ያደገው። እሺ ማለት እሱንስ ምን አሉት? ቤተሰብ ምን ቀጡት? ይህን በማድረጉ ምንም አልቀጡት። ይኸውልሽ አቢባዬ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ ስራ አግኝቶ ሄደ። የት? እኔ አምስተኛ ክፍል ያለው ነበር ይሄ የተፈጸመው እና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላቅ ምንም አይመስለኝም ነበር። እህቴ ነበረኝ። ትርኢት ምስ አደርገው እህቴ ከዛ እህቴ ካጠገዳ ያልነበረችን ወደ ክፍለ ሀገር ስራ አግኝታ ሄደች። እሱም ስራ አግኝቶ ሄደ። ግን እንደዚህ ስለ ልጁ ኃላፊነት ብዙ አልወስድም። እህቴ የነበረች ኃላፊነት የምትወስደው። ከዛ በኋላ ልክ ሁለት ሺህ ዓመተ ምህረት ላይ እህቴ ያረፈች። እህቴ ስታርፍ ልጁ በስነ ስርዓት እኔ ላይ የሆነ ኃላፊነቱ እኔ ላይ ኃላፊነት ሲሆን ያንም ነው። አመት ሰባት አመቱ አካባቢ ነበር ትምህርት ቤት አልገባም ነበር። ኬጂ በሚገቡበት እድሜ ኬጂ አልገባም አፉን ብዙ ስላልፈታል። አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ቤት ውስጥ ይደበቅ ስለነበር አፉን ስላልፈታ ነው። ኦቲዝም እንዳለበት ያወቅሽው ስንት አመቱ ላይ ነው ልጅሽ? የኦቲዝም እንዳለበት ያወቅኩት እህቴ ሁለት ሺህ ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለን እሱም በልቶ ታመመብኝ። እሱም በልቶ ሲታመም የሆነ የሰፈር የሰፈር ሐኪም ጋ ወስደን ስናሳየው ይሄ ልጅ ኦቲዝም አለበት አለ። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም ከዛ ወደ የካቲት አስራሁለት ሆስፒታል ሪፈር ጻፈልኝ ሪፈር ጻፈልኝ እና ይዤ ሄድኩኝ የካቲት አስራሁለት ሆስፒታል እዛ ስወስደው እንዴት ነው ያደገው አስተዳደጉን ንገሪኝ ሲለኝ ቤት ውስጥ እየተዘጋበት እንዲህ እየተደበደበ ያለው ስቴፕ በሙሉ ስነግረው ታዲያ መል ኦቲዝም ነው ትይኛለሽ እናንተ ናችሁ ልጁን በሽተኛ ያደረጋል ስለዚህ ምንም አይነት መድኃኒት አልሰጠውም እያደገ ሲሄድ ይለቀዋል ከዛ ግን መጥቼ ትምህርት ቤት አገኘውለት ዘሚየኑስ የሞተችው የሞተችሁ ታስታውሻት እኮ ይታወቀታሉ ትምህርት ቤት ዘሜን ውስጥ ጋ አግኝቼ የለት ነበረ። ልጁ ስንት አመቱ ነው አሁን? ሀያ ሰባት ያዘ። እዛ ትምህርት ቤት አገኘሁት ነው ማለት ነው። ግን አትመስልም። ስፖርት አስተማሪ ነኝ። እና በቃ ልጄን ደስተኛ ለማድረግ ጥራለሁ። ለዛ ነው ከዛ ትምህርት ቤት አገኘሁለትና፣ ዛሚ እንዳስገባው አደረገችኝ። ከዛ ከእኔ ዊንጌት ነው ያለሁት። ከዊንጌት መከኒሳ ማመላለስ በጣም ከባድ ነው፣ ማመላለስ ስለማልችል በቃ ትምህርት ቤቱን ሳላስገባው ቀረኝ። ግን በዚህ ሁሉ መሀል የልጄ አባት ልጄን ይደበድበዋል። ቤተሰቦች እናትና አባቴ እንደውሻ ያደርጉታል። ታላቅ ወንድሜ እንደፈለጉ ነው የሚደበድቡት፣ እንደፈለጉ ነው የሚያደርጉት እና የተጽዕኖ በዛ በጣም ዱላው፣ ድብደባው በዛበት። ይሄ ነገር ሲበዛ እኔ ምንም በቃ መቆጣጠር አልቻልኩም። ብዙ ጊዜ ደም በደም ሆኖ አገኘዋለሁ። ምን ሆኖ ነው ስል ምላሽ የሚሰጠኝ ሰው የለም። መጨረሻ ላይ አሁን ከፍ ካለ በኋላ አሁን ወደ ሀያ አንድ አመቱ አካባቢ አንድ ሰው መንገድ ላይ ያገኘኝ ኤን ጂ ኦ የሚሰራ ሰው አገኘኝና በቃ ሙሉ ታሪክ ነገርኩት። በፊት ለሰው አልናገርም ነበር፣ ምክንያቱም ሰው የተከበረ ቤተሰብ ልጅ ናት ብሎ ስለሚያስብ ማንም ሰው አይረዳም ማውራውን ነገር ከዛ ስለሰውየው ስነግረው በቃ አንዳንድ ነገሮችን እንፈልግለታለን አለኝ። ከዛ መከኒሳ ወደ አቦ አካባቢ ካቶሊክ ድርጅት ውስጥ አስገባሁት። ካቶሊክ ድርጅት ውስጥ አመት ከአምስት ወር ተቀመጠ። አመት ከአምስት ወር ተቀምጦ ልክ በሆነ ታይም ላይ ይቀያየራሉ። ሰዎቹ ሰዎቹ ተቀያይረው አንዱ ሌላ ቦታ አንድ ሌላ ቦታ ሙቪ ያደርጋሉ። በዛን ሰዓት ልጅ ወቶ ጠፋብኝ። እኔ እንደሄጄን አየው ነበር ሲጠፋ እያስመሰለች ከመከኒሳቦ ጠፍቶ ወደ መገናኛ ጎሮ የሚባል ሰፈር እንደገና አፋልጉኝ ከደር ፕሪንት አድርጌ ለጥፌ ፈልጌ እንደገና ልጄን አገኘሁት። ልጄን ሳገኘው ግን በቃ እንዴት ልበልሽ፣ እጁ ተጎድቶ ነበረ። በመኪና ተመቶ ጀርባው ተመቶ ነበረ። ከዛ ይዞ መጣው እንደገና። በጣም የሚገርምሽ ግን አያውቅም ነው የሚሉት፣ በጣም ነው የሚያውቀው፣ በጣም ነው አንደርስታንድ የሚያደርገው። እና በቃ ሀብዬ፣ ይህን ቃል ስጠቀም በጣም አዝናለው፣ እውነትም ነሽ። ግብረሰዶም ሳይሞከር አይቀርም፣ በቃ እንደዚህ አይነት ነገር ሳይገጥሞ አይቀርም። እና ሲተኛ እላዩ ላይ ካካውን ይለቅብኛል ምናምን እና በቃ ጥርጣሬ ገባኝ። ይሄ ነገር ከምን ሊመጣ ይችላል ብዬ በቃ እያዘንኩኝ እያለቀስኩኝ ብቻዬንም እንደ እየጮኩኝ ጌታ ሆይ ምን አለ ብትገለን እኔና ልጄን፣ ምን አለ በቃ ወደ ራስህ ዛሬ ልጄን ገለህ ነገ እኔን ውሰደኝ እላለሁ። እና እሞክራለሁ፣ ለመግደል ደግሞ እሞክራለሁ። የሚገርምሽ እውነት ሳሉ አሽሽ፣ ምነግርሽ እሱንም ራሴንም ለመግደል እሞክራለሁ። ግን አልሞትም፣ በቃ እንኖራለን ሳይሆን እና ከዛ ድጋሚ እየጨቀጨቁ እየደወሉ ይጨቀጭቁኛል። በቃ ልጁን አምጪ፣ ልጁ መምጣት አለበት ሲሉኝ፣ ድጋሚ ወሰድኩት ካቶሊኮቹ ጋር ድጋሚ ወስጄ ሳስገባው ድጋሚ ጠፋ። የሚገርምሽ ድጋሚ ጠፍቶ የት መሰለሽ የመጣው እኔ ሰፈር፣ እኔ የምኖርበት ቤት መጣ እና አለቅሳለሁ ኔ ልቴ ጠፋ ብዬ ሜክሲኮ ላይ አለቅሳለኝ። ወንድሜ የደፈረኝ አልኩሽ። እና ይሄ ታላቁ መጥተው ድራማ ትሰራለች። ልጁን በራይድ ልካ እዚህ ድራማ ትሰራለች አውቃ ነው አይነት ነገር ተናገሩ። በቃ ምንም አላልኩ አልቅሼ። ግን የሚገርምሽ ማላሾውና እግዚአብሔርን ማመሰግነው እዛ በነበረበት ሰዓት ማውራት ጀመረ። የተወሰነ ቃላት አቤት ይዲዲያ ስትዮ አቤት ይላል ይዲዲያ ስትው አቤት ማለት ጀመረ። የተወሰነ ለውጥ አመጣ። ከዛ ሁሌ ነግረዋለሁ፣ ማንንም እንዳትፈራ፣ ማንንም እንዳትፈራ፣ ሰዎችን እንዳትፈራ ማለት ጀመርኩ። ምክንያቱም እንደዛ ካልሆነ ድብደባውን ማስቆም አልቻልኩኝም። ከዛ በቃ ማንንም እንዳትፈራ፣ በቃ እኔ ብቻ ነኝ፣ እኔ እናትህ ነኝ ነግረው ጀመር እና ልክ ሰዎች ሲነኩት እራሱ መከላከል ጀመር። ከዛ ምን አይነት ባህሪ ያመጣ፣ ቤተሰብ ቀን ሙሉ የሚበድለውን በደል እኔ ላይ ሪፍሌክት ያደርገዋል። እኔን መማታት ጀመር፣ እኔን መንከስ፣ ማሰቃየት ጀመር። የሆነ ታይም ላይ ኩላሊቴን መታኝ፣ እንዲህ በክንዱ በክርኑ እና ኩላሊቴን በጣም ታመሜ ነበር። ልክ ያኔ ስታመም ኩላሊቴን ወጣውኝ፣ ቲክቶክ ላይ ወጣውና ልጄ ኩላሊቴ መቶኛል፣ በጣም ታምሜን፣ ያለውት ነገ ጠዋት ህይወቴ ቢያልፍ የዚህ ልጅ ኃላፊነት የሚወስድ ሰው ይሄን፣ ሶሻል ሚዲያ የምታዩ ሰዎች ካላችሁ ለልጄ የሚሆንበት ስፍራና የልጁን አባት ለህግ አቅርቡልኝ ብዬ ተናገርኩኝ። ከዛ ሰዎች ያንን ነገር አይተው በተወሰነ መልኩ አካውንቴን እንትን እያሉ ሰዎች አሳከሙ። የሚገርምሽ ያኔ እራሱ አንቺን ሳይሽ በቃ መግባት ስለማልችል እጽፋለሁ። ግን የሚገርምሽ ከታች ሀቢባ ቆንጅ ትባላለሁ፣ ኦቲዝም ልጅ አለኝ፣ ልጅ ሀያ ስድስት አመቱን ጨርሶ አሁን ሀያ ሰባት አመቱን ሊመጣ ነው። እባክሽ አግዥኝ፣ እባክሽ ርጅኝ፣ እባክሽ ልጅን አሳክሚልኝ እያልኩ ለአንቺ በጣም እጽፋለሁ። የሚገርምሽ አላቋረጥኩም። በጣም ረጅም ጊዜና ሜርሲ ጎልድ የምትባለውን አወቅሻት፣ ዱባይ ነው አረባ ሀገር ያለች ለእሷም እንደዚሁ እጽፋለሁ። የሚገርምሽ በቃ አግዙኝ የባካችሁ ከሞትኩ በኋላ ነገ እያልኩ በጣም ብዙ ነገር እጽፋለሁ እና በቃ ምንም አይረዱኝም። ምንም ብታይ የልጄን አባት ደግሞ በፊት ምንም አይመስለኝም ልጅ ስለሆነን ታላቅና ታናሽ ስለሆነን፣ አሁን ግን ሳየው ሳይኮሎጂካል እየተጎዳው። ሁለተኛ ነገር ልጆች አሉት አግብቶ ወልዶ ሶስት ወልዶ ፊት ለፊቴ ነው የሚኖረው እና ምንም ነገር አለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ይሄ እሱ ደግሞ ምን እንደምትለኝ ልንገርሽ። እንደምትለኝ በፊት በፊት በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበረ። ልክችን ታሪክ ጭምጭምታ ስትሰማ ገባች ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኝ። ቤቢ የዳኒ ልጅ እንደሆነ አውቃለሁ። ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ መቶና መቶ ሀምሳ ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጭም። ሁለተኛ ነገር ደግሞ አለችኝ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለው እናቴ አባቴ ብዬ ነው ቤት ውስጥ ያለው አባትሽ አይደለም፣ ጋሽዬ አባትሽ አይደለም። ያንቺ አባት ሌላ ነው፣ ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድላረገችኝ፣ እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ ያወራሁት ለልጁ የሚያስፈልገውን ነገር አድርግ፣ ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ ኳ ብለሽ ነበር። ይኸውልሽ አቢባዬ ይህን ታሪክ እኔም አላውቅም፣ እነሱ አያውቁማ። ይሄን ታሪክ ገብቶሻል? ወንድሞቼ አሁን ይህን ታሪክ አያውቁም። የቱን ታሪክ? አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱን እራሱ አላውቅም ነበር፣ ግን እውነታው ነው። አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። እነሱ ሰውየውም ከዚህ በፊት ቀርብ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን ዶክተሮች፣ ወንድሜ ስሙ ዳን ዳንኤል ተክለ አይማኖት፣ ቆንጂት ተክለ አይማኖት፣ እስክንድር ተክለ አይማኖት፣ ፋሲካ ተክለ አይማኖት ተብለን ነው የምንጠራው እንጂ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሀል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ። ስለዚህ እንደዚህ ቢሆንም ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለግኩት፣ አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል። ህይወቴ የተበላሽቷል። ሁሌ ደግሞ አዲስ ዓመት ሲመጣ እንጣላለን ከኔ ጋር በቃ። ልጄን ትምህርት የታስገቡት የሚያስፈልገው ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ። የመጀመሪያው ሁለተኛ ወንድሜ፣ ይህን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ። ይሄ የልጅነት ታሪክሽ ነው ዝም በይ ብሎ አንገቴን አንቀውኝ እንዳላውራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ

የሚገርም ሽ ችግሩ እና ፍራሹ ላይ ነው። እንደዚህ የምንተኛው ቪዲዮ እንዴት አድርጌ እንደምልክት ግራ ገብቶ ነው እንጂ ቪዲዮ ላለኝ የሚገርም ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ እና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አው ብሞት አታዝኝም? አዝናለሁ። እባክሽን መኝታዊቱን ልቀቂልኝ። ልጁ ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው። አ ይላል እንደዚህ ኩልና አ ይላል ምልክት ያሳየኛል። ጠየቅኩም፣ ላሳክመው ስሞክር የሚጠራው ብር ከባድ ነው። አስራ አራት ሺ ብር አይሞላም በማገኘው ደሞዝ። እውነቴን ነው የምነግርሽ፣ አስራ አራት ሺ ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ አሳሰነኝ። ኦቲስም ልጄ እኮ መልአክ ነው። እንዴት ይመታል መልአክ፣ ንጹህ፣ ክፋት ማያውቁ ቂም የማያውቁ። እንዴት ነው ሰው ጨክኖ ኦቲዝም ልጅ ላይ እጁን አንስቶ ይደበድባል? እንዴት አእምሮ ከአእምሮ ያልሆነ ልጅ ክፉና ደግ የማይለየ ልጅ መልአክ እንዴት ይመታል? የምር የክፋት ጥግ እንጨት ይበለኝ። እኔ እነዚህ ኦቲዝም ልጆች በቀደም ኢትዮጵያ የሄድኩ ጊዜ ሰሊሆን በጎ አድራጎት ድርጅት ሄጄ ጎብኝቻቸው ለቀናት ከአእምሮዬ ሊጠፉ አልቻሉ። ህፃናቶቹ ኦቲዝም ልጆች ፍቅር ብቻ ነው የሚፈልጉት። ምንም አይፈልጉም። ፍቅር፣ ፈገግታ፣ እቅፍ፣ መሳም ነው የሚፈልጉት። እንኳን ሊደበደቡ ኖ ማይ ጋድ ያህል ሞት ያለች ነፍስ ይኸው ስንት ዓመት አስራ ሰባት ዓመቱ ነው ልጇ አስራ ሰባት ዓመቱ ነው አይደል አስራ አምስት ዓመት ሆኖ አይደል እሱ የተደፈረችው ያሳዝናል ያው ሴት ልጅ ተደፍራም እንግዲህ ተደፍራም እሷ ናት የምትደበደበው እሷ ናት ተደበቂ የምትባለው